አምስት መቶ ስልሳ ሁለት ዘመን የኖረ ምግብ መጠጥ በአፉ ያልቀመስ ልብሱን እንኳን ያልተመኘ ስልሳ አናብርትና አናብስት የሚታዘዙለት ድንቅ አባት ጻድቅ ነው ቢሉት ቅዱስ፣ የመናንያን አባት፣ የምረከብ ንጉሥ፣ የኢትዮጵያ አማላጅ፣ የዝቋላ አባት መልአክ የሆነ ሰው እንደ መላእክት ኖሮ እንደ ሰው ያረፈው በስማም ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ተመልካቾቻችን፣ ዛሬ የአቡነ ገብረ መንፈስ ቅዱስ እረፍቱ ነው። ይኸውም መጋቢት አምስት ቀን ቅዳሜ ሌሊት ለውድ አጥቢያ ከዚህ ዓለም ድካም አረፈ። ታላቁ አባት የሚያስደንቁ ነገሮች በሕይወቱ ዘመን አሳልፏል። እነዚህም በተወለደበት ቀን አምላኩን ፈጣሪውን አመሰገነ፣ የፈጠረውንም ጌታ አከበረ። ገና በሕፃንነት ሶስት ዓመት በሆነው ጊዜ ገብርኤል ወርዶ ከእናቱ እቅፍ አንስቶ ብዙ ባህታውያን ባሉበት ገዳም ወስዶ በደጅ አስቀመጠው። አስቀድሞም በዛ የነበረው ባህታዊ አባት ቅዱስ ገብርኤል ተገልጾ ታላቅ ቅዱስ አባት ወደ እርሱ እንደሚመጣና እርሱንም እንዲያሳድገው ነግሮት ነበር። ይሄም አባት አባ ዘመደ ብርሃን ይባላል። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳሞ ታቀፎም ወደ ባቶ አስገባው። በፍቅር በስነ ስርዓት አሳደገው። እንደ እግዚአብሔር ፍቃድም የድቁናን ማዕረግ ሾሞ ከጥቂት ጊዜዎች በኋላ በጌታችን ትዕዛዝ ቅስና ተቀበለ። ታዲያ ይህ ታላቅ አባት በጾም፣ በጸሎት፣ በስግደት፣ በብዙ ትጋት እየታገደ በበራ ውስጥ ብቻውን ኖረ። በበራ ብዙ ዘመን ሲኖር ነፍሱን በአንድ ቃል ሁል ጊዜ ያጽናናን ነበር ነፍስዊ ሆይ ይወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንዲሁ ጽኚ፣ በርቺ፣ ታገኚያለሽ የሚል ነበር። ቆዳው ከአጥንቱ እስኪጣበቅ ያለመብል ያለ መጠጥ በእንዲ ያለ ግብር በገድል ተጠምዶ ኖረ። የሚገርመው ከእጽዋት ፍሬዎች ወይም ከእንጨት ስሮዎች አልተመገበም። ለሥጋው የሚጠቅም ምንም ምንም ምክንያት አልፈለገም። ከብዙ ዘመን በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዳለው ከእንግዲህ በዓለም ካሉ ሰዎች ከካህናት፣ ከመነኮሳት ወይም ከምእመናን ሕዝባውያን እንዳያውቁ አደርጋለሁ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላ ላይ ሆነህ መድረስ ወደምትሻው ሁሉ ብረር። እኔን ማየት በፈለግክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሶስትነት ታየኛለህ። አሁን ግን ወደ ኢትዮጵያ ምድር ሂድ። በዚያም የደህን የምታወጣቸው ነፍሳት አሉ አለው። ከዚህ በኋላ ታላቁ አባታችን ስልሳ አናብሶች፣ ስልሳ ነብር በፊቱ በኋላ አጅበው ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልአክ ቅዱስ ገብርኤልም ሁልጊዜም ጊዜም አብሮት አልተለየውም ነበር። ወደ ምድረ ከተባም አደረሰው። ከዚያም ወደ ትልዩ ተራራ ወደ ደብረ ዝቋላ ወሰደው። አባታችንም በባህር ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን አራቱን ማዕዘን ተመለከተ። የሚያሳዝነው ግን የኢትዮጵያ ሰዎች የሚሰሩት ኃጢአት የሚሰሩት ግፍ በዓይኖቹ ፊት በሙሉ ተገለጠለ። አባታችንም በራሱ ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። እኒህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በያው ስም እምላለሁ እያለ ማለ። እንዲሁም ሆኖ አርባ ቀንና አርባ ሌሊት ስሙን የጠራው መታሰቢያ ሆነ ያደረገልን እምርላለሁ የሚል ቃል በመላእክት አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላው የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስ በዚያ ባህር ውስጥ መቶ ዓመት ኖረ። የሚገርመው ሥጋ ሁሉ አለቀ፣ ደም በባህር ውስጥ ፈሰሰ፣ አጥንቶቹ እንደበረዶ ነጭ ሆኖ ታዩ። ያም ብቻ አልበቃ፣ አጋንንት ከአራቱም ማዕዘን በየቀኑ ሰባት መቶ ሺህ እየሆኑ በመምጣት በቀስታቸው ይነርፉታል፣ እስከ መቶ ዓመት አጥንቶቹን በድንጋይ ይፍቁታል። ይህ ሁሉ መከራ በትዕግሥት ሲቀበል ስለኛ ስለ ኢትዮጵያ ሕዝብ ነበር። ከዚህ በኋላ ጌታችን ወደ እርሱ መጥቶ ከባህር ዳር ቆሞ አባታችን ገብረ መንፈስ ቅዱስን መላው ኢትዮጵያን ሰው ምሬልሃለሁ፣ ተነስና ውጣ አለው። ያን ጊዜም ወጣ አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆኖ ተገኙ። ጌታም እጅግ አብዝቶ ስለሚወደው ዳሰሰውና ጤነኛ አደረገ። ወደ ምረከብ ድም ሰደደው። ከዚህ በኋላ ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ ሰባት ዓመት ኖረ። ዳግመኛም ወደ ምረበዳ ተልኮ እንደ አምድ እየተተከለ ሆኖ ሰባት ዓመት ቆመ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱም ወደ መሬት ዝቅ አላደረገም። ነብሮቹም እጁን ወደ ሰማይ ተዘርግተዋል። እኖ ሰይጣንም ተንኮለኛ ነበርና በቁራ ተመስሎ አይኖቹን ወደ ሰማይ እያንጋጠጠ ሆኖ አገኛቸው። በራሱ ላይም ተቀምጦ ሁለቱንም አይኖቹን አንቁሮ አሳወረው። ታዲያ አባታችን ግን ምንም ሳያጉድ እስከ ሁለት ሳምንት ድረስ እንደቆመ በመትጋት ሲጸልይ ኖረ። ከዚህ በኋላ ሚካኤል እና ገብርኤል መጥተው በፊቱ ቆመው በሁለት አይኖቹ ላይም እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቶታልና ጠላቶቹን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። አባታችን እንዲህ እንዲህ እያደረገ በታላቅ ተጋድሎ ኖረ። ታዲያ በዚያ በረፍቱ ቀን በመጋቢት አምስት ቅዳሜ ሌሊት ለውድ አጥቢያ ታላላቅ ቅዱሳን ተሰበሰቡ። ፍሬ ቅዱስ አባታችን ጻድቁ ዘራ ብሩክ ጻድቁ ያዕቆብ፣ ጻድቁ ብንያም፣ ጻድቁ ዮሴፍ ዕረፍቱን እንደቀረበች በሰሙ ጊዜ ሌሎችም ብዙ ቅዱሳን ከኢትዮጵያና ከግብጽ ወደ እርሱ መጡ። ከደዌ ብርታት የተነሳ ታሞ ከምድር ላይ ወርቆ ባዩ ጊዜ አደነቁ። ከዚህ በፊት ለዝካው ዕረፍት ሲሻ አንድም ጊዜ አይቶት አያውቁም። እንደው እንደ ብርሃን አምድ እየተተከለ መስሎ ቆሞ ይኖር ነበር እንጂ። ገዳመያን ቅዱሳን ማረፉን በተረዱ ጊዜ ከሱ በመለየታቸው እጅግ አዘኑ። መራራ ለቅሶንም አለቀሱ። ያለቀሱት ግን ቅዱሳን ብቻ አልነበሩ ምድርም፣ ተራሮችም፣ ኮረብታዎችም አለቀሱ እንጂ ጻድቅ በሕይወቱ ሳለ በቁመቱ ስፍር ቁጥር በሌለው ስግደቱ የፈሰሰበት ላቡ የጠጡ ገሉን የለበሱ ምረ ከብድና ምረዝ ቋል አለቀሱ። ዳግመኛም በሱ ዘመን ሁሉ አባት የሕይወታቸው ቸር መጋቢ ሆኗቸው የነበሩት ስልሳ አናብስትና ስልሳ አናብርት አናብርት ተጨነቁ፣ አለቀሱ፣ መጋቢያቸውን አጥተዋልና። ቅዳሜ ሌሊት ለወዳ አጥቢያ ከምሽቱ ሰባት ሰዓት በሆነ ጊዜ ያለበት በራ በድንገት መላው ብርሃን ሆነች። ከሰማይ ነጎድጓድ ድምፅ ተሰማ። ጌታችንም ከእልፍ አላፍማት መልአክ ከብዙ ቅዱሳን ወደ አባታችን መጣ። አባታችንም በአፉ የነበሩን የመጨረሻ ቃል አቤቱ የኢትዮጵያን ሕዝብ በሙሉ ማርልኝ፣ ቸርነትም ለዘላለም ከነሱ ጋር ይኑር ይል ነበር። ጌታም የመረጥኩ ወዳጄ ስለ ስሜ ብዙ ድካም በበረሃ በብርድ በመራቆት በላብ በድካም ብዙ ገድል ተጋድሏል። በዘመን ሁሉ ፍቃዴን እፈጽማል፣ የለመንከኝን ሁሉ አደርግልሃለሁ። በምድር ስምን የሚያስበውን ሁሉ እኔም በቸርነት ያስበዋለሁ፣ በረከት እኔም አበዛዋለሁ ብሎ ብዙ ቃል ኪዳን ሰጠ። ታዲያ ይቺ ቀን እንዴት ያለች ናት? ምድር እንኳን የአባታችንን ሥጋ ለመቀበል ሸሸች። አንድ ቀን እንኳን ከእርሷ ምንም ምግብ በልቶ አያቅምና ልብስን እንኳን አልለበሰምና። የበረከት አባት፣ የኢትዮጵያ አባት፣ ጻድቁ መናኝ ካቡነ ከገብረ መንፈስ ቅዱስ ረዲት በረከት ሁላችንን የሚያሳትፈን ይህን ቪዲዮ ላይክ ሼር በማድረግ ሁላችንም የጻድቁን በረከት እንካፈል። ወሰዋዕት ለእግዚአብሔር በታሪያቸው ዘንድ በስልጣ ሲደች ረንዲዝነ አባቴ